ፍጽ ለዛሬ ሁለት ቢሆን አሪፍ ነበረ። ዛሬ ደስ ጣብለ ይለኝ የለ እኔ ለዛው መሬት ላይ አጋድሞ መጣፍጣፍ። አረ ፍጽ ይመችክ፣ ፍጽ ይመችክ። በጣም በጣም ያማች ወንድ። አረ በጣም ይቅር በሩኝ ውዶች፣ ይቅር በሩኝ፣ ይቅር በሩኝ። ይቀርም ደስቴን አፈኘዋለሁ ረኔ እስከንቱ ነ ቆይ፣ ሳቄን እኮ አልጨርስም ብዬ በግድ በቃላልጣ መቆጣጠር አቅቶኝ ሳቄን ለመቆጣጠር እየሞከርኩ ነው እየሞከርኩ ነው። አፍኘዋለሁ። አሁን ሰላም መቆየታችሁን ልጠይቃችሁ፣ እናንተ ሰላም ናችሁ? ውዴኒ ቤተሰቦች ሰላማችሁ ይብዛልኝ፣ በያላችሁበት ብዝዝት ይበልልኝ። ውዶቼ አማች መከታ ሲኖረው እህት እንደዛው መከታ ሲኖራት ደስ ይላል አይደላ? አላርፊ ያለች አራርፊ ያለች ያለች ጣት ምናምን ይባላል አባባሉ ማለት ነው። እንደ ሰው እንደ ቤቱ እንጂ እንደ ጎረቤት ኖራ እንዲ ውዶቼ፣ ምንቴ ዛሬ ጉድ ሆነ ውዶቼ። ዛሬማ ምንቴ ጉድ ሆነ። ተውረፍ! አረ ተውረፍ! ምንቴ በአቅምህ ኑር፣ አንተ መንታ ጭንቅላት፣ እንደ ቤትህ ኑር። ተው ተው ቀዳማይቷን ነው እየተናነቅ ያለው እል ውስጥ እያካተት እያካተትካት ነው። ተው እሷ ዝም ብላ ዝም ብላ ዝም ብላ ብላ የአገር ጋርዶቿን ትልክባሃለች። እሷ መምጣት አይጠበቅባትም። አረ እባክህ ተው ብዬ እኔ በደካማ ጎኔ ለፈለፍኩኝ፣ በደካማ ልቤ ለፈለፍኩ፣ የሚሰማኝ አጣ። ጭራሽ ዛሬ ተመልሶ መጣ በድቃሚ እንዳንገናኝ ተብሎ እንደገና በድጋሚ መጣ። እንደገና አንተ ስታስበው ፍፄ የአንተ ተላላኪ ነው። አንተ ሄደህ ወንድ ከሆንክ ሰባተኛው ፎቅ ሰማይ አንጠልጥሎ እንደሚወስድክ ብሩኬን ስለምታውቅ ፌስ ቱ ፌስ ተሱጋ ገጥመ ማውራት አትችልም። አትችልም ለምን ታውቃለህ እንደሚያንጠለጥልህ ስለምታቅ አትችልም እንደዛ ማድረግ ስለማትችል ምንድን ነው ማድረግ ያለብክ ፍጼን ማናገር ድፍረትክ ይህ ንቀትህን ወደዛ ወደ ጎን ጣለው እሺ አንተ ሀይሜን የእውነት ካፈቅርካት የእውነት ፍቅር ካለብክ እስቲ ወንድ ከሆንክ ካለችበት ፈልገህ አፈላልገህ ፌስ ቱ ፌስ እሷን ለማናገር ሞክር ሞክር አትችልማ አትችልም። ሀይሚም ከብሩኬ ቅፍ አትወጣም፣ ልትወጣም አትችልም ገባክ። አንተ ግን ደፋር ነክ። አንተ ማናገር ሲያቀትክ ጭራሽ ፍጼን፣ ስምረትን፣ እነሄናን ምናምን ምናምን ገነመኔ ምናምን ነገር ሂዱና እናግርልኝ። ማነህ አንተ እነሱን ላኪ ሆንከው? ማነህ ምንድን ነህ ሲጀመር? የትኛው እንቨስተር ነክ? የትኛው ሀብታም ነክ? እና ነው አሁን አንተ የትኛው የውቀት ዲፕሎማ ያለ ሰው ስለሆንክ ነው አንተ እንደዚህ የምትኮፈሰው። ሂዱና እናግሩልኝ ምናምን። ንግስቴ ላይ እኮ ነው ሙድያ እስኪ ያለው ሄደ ባቅምህ አቲዝም እንዲ ፈላልገክ እዚህ እየመጣ ሀይሚ ሀይሚ ይላል። እንዲሄ ምንጉር ነው ድፍረቱ? ፍፄ ማ ይመችክ። እውነት ፍፄ በጣም ነው ያስደሰተኝ ዛሬ። እንደዚ ዘርሮት እኮ ነው የሄደው። የሸበለው ወንድም አይደለ እንዴ እናሳ መጠርጠሩ መጠርጠሩ ደበደበኝ እኮ አንተ። እሱ ከሚደበድብህ አንተ ራሴን ላጠፋ ነው አላልክም እንዴ? እሱ የደበደበህ ነው የታየክ። ራሴን ላጠፋ ነው ልሰቅል ነው ልሞት ነው ስትል አልነበረ እንዴ? ለምን ሞታህ አታሳየንም? ሞት እናሳየን። ሰው ልጅ ሞቶ እኮ በተግባር ማሳየት እኮ አንድ መልካም ነገር ነው። በነገራችን ላይ እኔ በጣም እየተገረምኩኝ ነው። ለሚደረገ ለእያንዳንዷ ነገሮች በጣም ግራ እየገባኝ ነው። እውነት ነው ውዶቼ፣ ሰው እንደ ቤቱ እንጂ እንደ ጎረቤቱ ቤቱ አይኖርም አደለን? የማያገኘው ሰው ጋር ትንንቅ ትንንቅ እንዴ? የሰው ልጅ እኮ ሲግባባ ሲተዋወቅ፣ የሆነ የሚግባባበት መንገድ ቅርርብ ሲኖረው ነው አደለ? ወደ ፍቅር የሚቀየረው የሆነ አመለካከቱ ሊስባችሁ ይችላል። አንድ ሰው ምናልባት ልትወዱት ትችላላችሁ። እንደዛ አይታችሁት ምናምን ልታደምቁት ምናምን ትችላላችሁ። በእርግጥ ሀይሚ የምትፈቀር ነች። አይኖ ለምን ስነ ስርዓት ያላት ናት። ራሷን ጠብቃ ኩል ሆና ነው እዚ ሚዲያ ላይ የምትመጣው። በቃ በራሷ አይዲያ፣ በራሷ እውቀት፣ በራሷ በቃ ብልህ ናት። ብልህን ሰው ደግሞ ማንም ሰው ይፈልገዋል። ተፈላጊ ናት። ብልህ ነች። አትንኩኝ ባይነች እለህኛ ነች ምናምን ነገር እሷም ባይፈልጋት ነበረ የሚገርመኝ ነገር ግን ደግሞ ይቺ ልጅ የራሷ ሰው አለ አጠገቧ አይደለ አጠገቧ ሰው መኖሩን እያወቀ በግድ የኔ ትሁን ወገን አዝማድ ዘመዱን ጎረቤቱን ወንድምን እህትን ምናምን ጋር እየመጡ መደባደብ ምን የሚሉት ነው ነው የኔ ጥያቄ ምን የሚሉት ነው አልገባኝም ግልጽ ይደረግልኝ ይሄ በድብድብ ነው እንደ የሆነን ሰው ደብድበን ነው እንደ የምናገኘው? ተደባድበን ነው እንደ የምናገኘው? በድብድብ የሚሆን ነገር የለም። ወንድ ከሆንክ ፌስ ቱ ፌስ ሄደ ማውራት ነው በቃ አለቀ እንጂ ዝጋዝ መተህ ስለተደባደብክ፣ አፈን ስለከፈትክ፣ ስለተሳደብክ የምትለውጠው ነገር የለም። ታውቀዋለህ ኃይለኛ እንደሆነ ብሩክ። አታናግረውም፣ አትችልማ። እኔ ፍፄ በጣም አስደንግጦ ፍጽ ያደረገው ነገር በጣም አስደምሞኛል። በጨመረልክ እውነት፣ በጨመረልክ ይሄ ያንስሃል። ከዛ አርፈህ ትቀመጥ ነበር። ይሄንን ይሄንን እግርህን ለሁለት ቆራርጦ በጣለለ ብሩክ አገኝቶ ካንተ፣ ወይንም ይሄ መቶ የሚለፈልፍብንን ምላስን ቆርጦ ለውሻ በሰጠልን ከዛ በተገላገልን። እየመጣህዝ ሃይሚና አገናኙን፣ ከሌና አገናኙን። ነገሩህ እኮ አጠገቧ ምንድን ነው? ጓደኛ አለኝ ብትልህስ ብትመልስልህስ ምናምን ይሏል። ድፍረቱ ትመልስልኛ ምናምን አላለም እንዲ ደፋር አትለኝም አትለኝም፣ ነው እንጂ አለው። በጣም ደፋር ነው። እውነት አትለኝም። እኔ አፈቅራታለሁ። አፈቅራ ጭራሽ ብሩኬና ብሩ ሀይሚ አብሮ አይቀጥሩ። ማን ስለሆንክ ነው? ሀይሚና ብሩኬ አብሮ የማይቀጥሉ እንዳንተ አይነት ሟርተኛ ነው። አይቲንክ ከዚህ በፊት እነሱን ለማለያየት እንደዚህ ሰው ተቀጥሯል። የተባለው እንዳንተ አይነት ሟርተኛ ነው ሊያለያያቸው የፈለገው ከዝም በፊት። እኔ አሁን እንደተረዳሁት ከሆነ ማለት ነው ሁሉ ነገር ሲገባኝ ነገሩ አንተነህ ከዝም በፊት ልታለያያቸው ያሰብከው። የተረዳሁትና የገባኝ አንድ እውነታ ይሄ ነው። አው፣ ደግሞ የሚደግፈኝ በርታ፣ የሚል የሚያበረታታኝ ሰው አለ ምናምን ነገር አልሰማችሁልኝ ማለት፣ የቡሩኬንና ሀያሚን መለያየት የሚፈልጉ ሌላ ሰዎች አሉ። ይሄን ልጅ በርታ በርታ ይሉታል ማለት ነው። አይኑ፣ ብዙ ምቀኛ አለ። እኔ እኔ እኮ ከዚህም በፊት ብዙ ነገር ነው የምሰማው ውዶቼ። በአጠገባቸው እንትን ምቀኛ ከሩቅ አይመጣም፣ ያው አጠገባቸው ነው። ልክ እንደ ምስጥ ተሸግሽጎ በጥሩ እያለ ውስጡ ውስጡ በመርዝ የተለወሰ አለ እኮ ወዳጅ መሳይ ጥላት። የብሩኬና የሚን አንድነት የማይፈልጉ አሉ፣ እናውቃለን። አሉ እንዴ ድብ እናድርገው ከሌ ከሌ ናቸው ማለት ለልጆቹ ጥሩ አይደለም በሚል ነው አፋችን ይዘን የተቀመጠ ነው እንጂ የራሳቸው አብረው የሚበሉት የሚጠጧቸው አሉ። እኛ እናውቃለን። የማናቅ መስሏችሁ ነው እንዴ? ነገር ግን ፈጣሪ ያገናኘውን ደግሞ ሰው ሊለያየው አይችልም። አዎ ሊለያየው አይችልም። ቡዳ አንተ ቡዳ ስለሆንክ አንተን ማስጠጋት የለባትም ሀይሚ። ምክንያቱም የምታደርጋቸውን ነገር አናቅማ ምን እንደምታስነካቸው ብታጨልላቸውስ? አዎ፣ ምክንያቱም ሳይክኔ አንተ ጨልልሃል። የጨለለ ሰው ደግሞ ራሱን አያቅም። ሌላውም ሰው አብሮት እንዲጨልል ይፈልጋል። ሌላው ሰው አብሮት እንዲጨልል ስለሚፈልግ ምናልባት አንተም ልታጨልላቸው ትችላለ። እነዚህ ልጆች በዛ መንገድ ልታለያያቸው ትችላለህ። መቼም በወሬ ይሄ ለፍልፈ ምናምን ነገር አትችልም፣ አይኖ አትችልም። እየነገርኩ ነው እና ወደ ራስ ብትመለስ ጥሩ ነው። እየሄድክበት ያለው መንገድ ይሄ አግባብ አይደለም። በግድ የሚሆን ነገር አይደለም። በግድ ፍቅር፣ በግድ አይደለም፣ ሲሰጥ ነው። ከላይ ሀይሚ ሰው ባይኖራትም እንኳን ከአንተ ጋር ቀጣይ አታደርግም። እኔ አስረግጬ ስነግርክ፣ አንተ ግን በግድ ከእኔ ጋር ካልሆነች ምናምን ነገር ስግጥ፣ ምን አይነት ሰገጤ ነክ እንዲ ረፍጼ ይመችክ፣ የወንድሙ መከታ፣ የወንድሙ ጠበቃ፣ የምር ይመችክ። በትትና ትናንት ታናገርከው አልሰማህም። ሶ ካልሰማ ደግሞ የመጨረሻ እንደዚ ዘርረ መሄድ ነው። ማንስ ለምን ይውላል እንደዚ ጠፍጥፎ መሄድ እንጂ እንዲ ውዶቼ፣ የማን ነው ሹሩሮ ሲለው የሚኖረው እንደዚ አይነቱን እንዲ ምን አይነት ደፋር አይናውጣ ነው በፈጣሪ ስም። እንዲ እውነት ግራ የሚያጋባ እኮ ነው። በግድ የኔት ሆናል የኔት ሆነ ሀይ ሚል አንተን ለበር መጠበቂያ ጠባቂ ራሱ አትቀጥረ። ምን የስነግረ እውነቱን ሲጀመር እንዳንተ አይነት ጅላጅል ወንድ ማን ያገባል? ይቀር በለኝ፣ ላይኛው አምላክ። ሃይሚ እንዴ፣ ምን ሆነ ነው አንተ? እንዴ ምንድነው አንተ ሀይሚን ስታስባት ዝም ብላ የማንንም ዝንብ ማረፍ ያደረካት እንዴ፣ ምን ሆነ ነው? ክፉ ነገር እንድንናገር አታድርጉና ተከበሩ ሰዎች። ለምንድነው እኛ የሌለብንን ባህሪ ክፉ ተናጋሪ ናቸው እነሱ ምታስብሉን? እንከባበራ፣ እንዴ መከባበር መልካም ነው። ለማንኛውም የራስን ህይወት ኑር፣ የሰው ህይወት አትበጥብጥ። ሂድና ወንድ ከወንክ ፌስ ቱ ፌስ ብሩኬን ግጠመው፣ አናግረው። ከዛ ምላሽን ታገኛለህ። እዚህ መጥቶ ወንድ ወንድ መደንፋት አያዋጣም። ወንድ ከወንክ ብሩኬን ፌስ ቱ ፌስ ግጠመው። በቃ ይሄ ነው እኔ ማለት እንፈልገው። እዚህ መጥተ ግን ያዙኝ ልቀቁኝ አያዋጣም፣ አይሆንልም። ብትልምም ልታገኛት አትችልም። ልጅቷ የብሩኬነች፣ የብሩኬነች። እየመረረም ቢሆን ዋጣ ዋጣ አድርገው።